ለወትሮ የምስራቁን የሀገሪቱን ክፍል ስናስብ ጅቦች ከማህበረሰቡ ጋር ተላምደው የሚኖሩበት አካባቢ መሆኑ ይታወቃል። በርካቶችም ይህንን ለየቅል የሆነ ባህሪ ያላቸውን ጅቦችና ሰዎች ተላምደ የሚኖሩበትን ሚስጥር ለመፈተሽ ወደ ድሬዳዋና ሀረር ያቀናሉ። በዚያም በተመለከቱት ነገር ይደመማሉ። የጅቦቹና የሰዎቹ መላመድ እንዳለ ሆኖ አንዳንዴ ጅቦቹ እንስሳዊ ባህሪያቸው ትውስ ሲላቸው ሰዎች ላይ ጉዳት ማድረሳቸው የሚጠበቅ ተፈጥሯዊ ባህሪ ነው። በትናንትናው ዕለትም በድሬዳዋ ከተማ ወረዳ ሁለት በልዩ ስሙ ሰባተኛ እየተባለ በሚጠራው አካባቢ ከረፋዱ አራት ሰዓት አንድ የነጋበት ጅብ ድንገት ይከሰታል። የአካባቢው ነዋሪዎችም ጅቡ ጉዳት ከማድረሱ በፊት ልንቀድሞ ይገባል በማለት ዱላ፣ ድንጋይ እንዲሁም ሌሎች የተለያዩ ነገሮችን በመጠቀም እየደበደቡት ማባረር ይጀምራሉ። የሰዎቹን ድብደባ መቋቋም የከበደው ጅብም ሕይወቱን ለማትረፍ እግር ያውጪኝ በማለት ይፈረጥጣል። ነዋሪዎቹም ዱላቸውን እያሳረፉበት ማባረራቸውን ቀጥለዋል። በዚህ ሁኔታ ነበር አስገራሚው ጉዳይ የተከሰተው። ከሰባተኛ ሰፈር የተጀመረው የጅቡ እግሬ አውጪኝ በአካባቢው የነበሩ የግል መኖሪያ ቤቶችን የንግድ ድርጅቶችንና የመንግስት ተቋማትን አልፎ ህይወቴን ያተርፍልኛል፣ ፍትህ ይሰጠኛል ብሎ ያመነ ይመስል ሳቢያን ፖሊስ ጣቢያ የማህበረሰብ አቀፍ ፖሊስ አገልግሎት ቢሮ ሰተት ብሎ በመግባት ይደበቃል። በዚህ ጊዜም የፖሊስ ጣቢያው ማህበረሰብ ጅቡን ተከትሎ የመጡ ሰዎችን በማረጋጋትና በሰው ላይ ጅቡ ጉዳት እንዳይደርስ መፍትሄ እንደሚሰጡ በማናገር ጅቡ ፖሊስ ጣቢያ እንዲቆይ በማድረግ ክስተቱን በዕለት ሁኔታ መዝገብ ላይ ከመዘገቡ በኋላ በቀጥታ ከዱር እንስሳ ጥበቃ ጋር በመወያየት ምሽት አራት ሰዓት ላይ ማህበረሰቡን በማይጎዳ መልኩ ወደ ጫካ ተወስዶ እንዲለቀቅ አድርጓል። ይህም ክስተት አግራሞትን ሊፈጥር ችሏል።